ሰላም ጤና ይስጥልን። የተከበራችሁ የዘፋክት ኒውስ ዋን የሚዲያ ቤተሰቦቻችን እንደምን እንደምንውላችኋል። ይህ የዕለቱ የመረጃ ሰዓታችን ወደ እናንተ የሚደርስበት ነው። እስከ ፕሮግራሞቻችን ፍጻሜ አብራችን ቆይ ዘንድ የአክብሮት ግብዣችን ነው። ኤርትራ ኢትዮጵያን በቃል አቀባያ በኩል ወነጀለች። የሁለቱም ሀገር የፖለቲካ ተቃርኖ እየተባባሰ መምጣቱ ተገለጸ። በሱዳን ፖርት በደረሰ የአየር ጥቃት የእሳት ቃጠሎ መድረሱ ተሰማ። የኢትዮጵያ የህግ ባለሙያ ሴቶች ማህበር በድምፃዊ አስገኘው አሽኮ ወይም አስጌ ደንደሾ ላይ መግለጫ ማውጣቱን ገለጸ። የትግራይ ክልል 40 ፐርሰንት ያሉ በወራሪ ኃይሎች ቁጥጥር ስር ነው ሲሉ ሌተናል ጄኔራል ታደሰ ወረደ ተናገሩ። ህንድ ፓኪስታንን መታች። ከትግራይ ክልል 40 ፐርሰንት ያሉ በወራሪ ኃይሎች ቁጥጥር ነው ሲሉ ሌተናል ጄነራል ታደሰ ወረደ ተናገሩ። የክልሉ ጊዜ አስተዳደር ፕሬዚዳንት ለተናል ታደሰ ወረደ የተናገሩት ትናንት በጽህፈት ቤታቸው ከጀርመን አምባሳደር ጀንስ ሃኒፊልድ ጋር በተወያዩበት ወቅት ነው። አክለውም 40 ያክሉ የትግራይ ክልል በወራሪ ኃይሎች እጅ እንደሚገኝ ገልጸው እነዚህ ኃይሎች የፌዴራል መንግስት ማስወጣት እንዳለበት ለአምባሳደሩ ገልጸውላቸዋል። ጨምሮም የትግራይ ህገ መንግስታዊ ወሰን ከጦርነት በፊት ወደ ነበረበት መመለስና ተፈናቃዮች ወደ ቤታቸው ማስፈር የፌዴራል መንግስት ኃላፊነትን ያሉት ጊዜያዊ አስተዳደሩ ፕሬዚዳንት በአሁኑ ወቅትም የክልሉ ትልቅ ፈተና የሆነብን እነዚህን ሁለት ጉዳዮች መሆናቸውን አስረድተዋል። ከፌዴራል መንግስት ጋር መልካም ግንኙነት በመፍጠር እነዚህ ጉዳዮች እንዲስተካከሉ በማድረግ አስፈላጊውን ጥረት ሁሉ እንጠቀማለን ያሉት የጊዜያዊ አስተዳደር መሪ የተፈናቀሉ ዜጎችም ክረምት ከመግባቱ በፊት ወደ ቀያቸው እንዲመለሱ ለፌዴራል መንግስት በተደጋጋሚ ጥሪ ማቅረባቸውን ገልጸዋል። ህንድ ፓኪስታንን መታች። ህንድ በፓኪስታንና ፓኪስታን በምታስተዳድረው ካሽሚር ግዛት ላይ የሚሳኤል ጥቃት አደረሰች። ህንድ አሸባሪዎችን መሰብሰቢያ ኢላማ ውስጥ አስገብቼ ጥቃቱን አድርሻለሁ ብትልም የንጹሃን ዜጎችና የመሰረተ ልማቶችን ኢላማ ያደረገ ጥቃት ነው ስትል ፓኪስታን ወንጅላለች። ፓኪስታን አጸፋዊ እርምጃ ወስዳለሁ በሚል መዛት ላይም ትገኛለች። የፓኪስታኑ መከላከያ ሚኒስትር ሙሐመድ ኢሱፍ አዝል ላምባርድ አምስት የህንዶች ጄቶችን መታመጣሏ ሁኔታውን ያሳወቁ ሲሆን በጥቃቱ ሁለት መስጊዶችን ይላማ ውስጥ ነው ብናል ብሏል። ህንድ በምታስተዳድረው ካሽሚር ግዛት የሽብር ጥቃት ላይ ደርሶ 26 ሰዎች ህይወት ማለፉን ኒው ዴሊስ በዘገባው ጠቅሷል። ህንድና ፓኪስታን በተከታታይ 172ና 17 የኒኩለር ጦር መሳሪያ ባለቤት መሆናቸው ውጥረቱን የከፋ ያደርገዋል ተብሏል። በተያዘያ ዜና በአሰቃቂ ሁኔታ በትናንትናው ምሽት በአርባ ምንጭ ዩኒቨርሲቲ አንድ ተማሪ በአሰቃቂ ሁኔታ በጩቤ የተገሎ ሞተ። ህይወቱን ለማትረፍ ከፍተኛ ርብርብ ቢደረግም ሳይሳካ ቀርቷል። ጥቃት አድራሹ ተማሪ በቁጥጥር ስር ውሏል ሲሉ የዩኒቨርሲቲው አስተዳደር ገልጸዋል። የአርባ ምንጭ ዩኒቨርሲቲ ተማሪዎች ዶርም ውስጥ መገደሉ ተማሪዎች የገለጹ ሲሆን፣ የዩኒቨርሲቲ ጥቃት አድራሹ ተማሪ በቁጥጥር ስር ሁሎ በፖሊስ ምርመራ እየተደረገለት መሆኑ ተገልጿል። የአርባ ምንጭ ዩኒቨርሲቲ በጫሞ ካምፓስ ተማሪዎች በጫሞ ካምፓስ ትናንት ጨዋታ ላይ ሳሉ በቁጥር ብሎክ ላይ የዶርም ውስጥ አንድ ተማሪ በጩቤ ተወቅቶ በአሰቃቅ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ በመወጋት የተለመደ የሆነ ተግባር መሆኑን ገልጸው በዩኒቨርሲቲውን በተደጋጋሚ ለሚነሱ ችግሮች ላይ አጸፋዊ ምላሽ መስጠት እንደተቆጠበ ገልጸዋል። ተማሪዎች ይህም ስጋት እንዳለባቸውና መፍትሄ እንዲሰጣቸውና ደህንነታቸው አስተማማኝ ሁኔታ ላይ እንዲረጋገጥ ገልጿል። የአርባ ምንጭ ዩኒቨርሲቲ አስተዳደር ሲሆንም በበኩሉ የዩኒቨርሲቲው የስነ ትምህርትና ስነ ባህሪ ሳይንስ ትምህርት እና የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ በጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ከትናንት ጠዋት ሚያዝያ 28 2017 ዓ.ም ከፍተኛ ጉዳት ደርሶበታል ብሏል። ሕይወቱን ለማትረፍም በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሸውን 12 ሰዓት ከ30 ላይ ሕይወቱ ሊያልፍ ችሏል። የዩኒቨርሲቲውም በደረሰው ጥቃት ከፍተኛ መሪር ሀዘር ገልጾ ለቤተሰቦቹ እና ለወዳጅ ዘመዶቹ መጽናናትን ተመኝቷል። የኢትዮጵያ የህግ ባለሙያዎች ማህበር በድምፃዊ አስጌ ላይ መግለጫ አወጡ። ሰሞኑን በማህበራዊ ሚዲያ ላይ ሙዚቀኛ አስገኛው አሽኮ ወይም አስጌ ደንደሾ ሴቶችን በተመለከተ በሰጡ አስተያየት መነጋገሪያ ሆኗል። በመሆኑም የኢትዮጵያ የህግ ባለሙያዎች ሴቶች ማህበር መግለጫ ወጥተዋል። በመግለጫቸው እንዳስታወቁት በሀገራችን ኢትዮጵያ በሴቶችና በሕፃናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀያየርና በአፈጻጸሙም እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው ሲሉ፣ ከዚ ጋር ተያይዞም ሰሞኑን በድምፃዊ አስገኘው አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተናገረው ንግግር በሴቶች አካላዊ፣ ኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች እያደረሰባቸው ካለው ጥቃት በተጨማሪ በጠቅላላ ሴቶችን በመፈረጅ በስነ ልቦናዊ ጥቃት እንዲደርስባቸው ጉልህ አስተዋጽኦ አድርገዋል ብለዋል። በሌላ በኩል ደግሞ ጉዳዩ ብዙዎቹ እንዲቀባበሉትና የበለጠ በሴቶች ላይ እንዲዛመት የአባባሰ ጉዳይ ነው ብለዋል። ድምፃዊው በንግግሩ በፍቅር ያበደች ሴት ካሳየህኝ የማይሞት ሰው አሳያለው በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ ሴቶችን ሰብአዊነት የሚነካና ሴቶች በህገ መንግስቱ የተሰጣቸውን ክብራቸውን ጠብቆ የመኖር መብት የጣሰ አስተያየት ሰጥቷል። ይህ ንግግሩ በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 ህዝባር 212 አንቀጽ 2 ኑስ አንቀጽ 2 እና ቁጥር 4 እስከ 7 የጣሰና ወንጀልን ተጠያቂነት የሚያደርግ ተግባር ነው ተብሏል። ከሁለት አስርተ ዓመታት በላይ በደንበር ይገባኛል ባይነት በፖለቲካ ቁርሾ ተናቁረው ደንበር ዘግተው የቆዩ ኢትዮጵያና ኤርትራ ካልጀርሱ ስምምነት እስከ አራት ኪሎ ቤተመንግስት ያልሰመረው የሁለትዮሽ ግንኙነት በ2010 በተወሰነ መልኩ ዲፕሎማሲ መሻሻል ቢታይበትም፣ ከደቡብ አፍሪካው የፕሪቶሪያ ስምምነት በኋላ ሁለቱም ጎረቤቶች የብስና የአየር ትራንስፖርታቸውን ጠርቅመው ኤርትራ ማኩርፋ ቤቷን በድጋሜ ዘግታለች። የኢትዮጵያ መንግስት የአሰብ ወደብን በታሪካዊ ዳራና በታሪካዊ እውነቶች ተንተርሶ አሰብን ብሔራዊ ጥቅም አካቶ የይገባኛል ጥያቄ ማቅረቡን ተከትሎ ይህንንም የጸና ፍላጎት ለማሳካት በዲፕሎማሲ ታክቲክና ቴክኒክ ያልተመቻት ኤርትራ ጦሯን አስታጥቃ በጥሮታ የተገለሉ የጦር ሽማምንቶቿንም ክተት ብላ ደንበሯን በጦር አጥራለች። የሁለቱ ሀገራት ፍጥጫ ማየሉን ተከትሎ ወቅታዊ የኢትዮጵያ ጠላቶች የኃይል ሚዛኑን ለመቀልበስ በርካታ ጊዜ በኢሳያስ ቤተ መንግስትን ደጅ ጠንተዋል። የወቅቱ የኤርትራ መንግስት ቃል አቀባይ አቶ ይማነ ገብረ መስቀል የከፍተኛ የፖለቲካ ስድብ ደርሶብናል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲከኛ ቡድኖች የሚያራምዱት ሉዓላዊ የጎረቤት ሀገርን ግዛት የመቆጣጠር ፍላጎት ሊታሰብበት ወይም ሊታለፍ የማይችል ቀይ መስመር ነው በማለት በማህበራዊ ትስስር ገጻቸው ላይ ይፋ አድርገዋል። ኢትዮጵያና የኢትዮጵያ ፖለቲካ ቡድኖች የጎረቤት ሀገር ግዛትን የመቆጣጠር አጀንዳቸውን የሚያንጸባረቁት ሲያሻችው ወታደራዊ ኃይል በማስፈራራት እና ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ የሚመስላቸው ምክንያቶች በመደርደር ነው በማለት አቶ የማነ ገብረአብ ትችታቸውን ሰንዝረዋል። ቃል አቀባይ አያይዘውም ይህን አይነቱ የፖለቲካ አካሄድ ኤርትራ ሉዓላዊነት የሚጻረር በመሆኑ ማንኛውም ኃይሎች ከእኩይ ተግባራቸው እንዲታቀቡ አሳስበዋል። በጉዳዩ ላይ የኢትዮጵያ መንግስት ያለው ነገር የለም። በሱዳን ፖርት ከተማ ፍንዳታ ከፍተኛ የእሳት ቃጠሎ ማስነሳቱ ተሰማ። በሱዳን ጦርና በፈጣን ደጋፊ ኃይሎች መካከል ያለው ጦርነት ቀደም ሲል ጸጥ ያለችውን ከተማ ለሶስተኛ ቀን ሲያናውጥ የዋለ ሲሆን በርካታ ፍንዳታዎች ሲሰሙ በ ፖርት ሱዳን ከፍተኛ የእሳት ቃጠሎ ተነስቷል። ከተማዋ በጭስ ማክሰኞ ዕለትም ተሸፍና ውላለች። በሀገሪቱ ዋና የባህር ወደብ አካባቢ የከተማይቱ ላይ የተፈጸመው ጥቃት ተከትሎ ሁለት ዓመት ግጭት ውስጥ በመቶ ሺዎች የሚቆጠሩ ተፈናቃዮች በተጠለሉበት ከተማ ላይ ከባድ ስጋት ፈጥረዋል። የወደብ ከተማ ነዋሪዎች እንደገለጹት በአርኤስኤፍ የተወነጨፈው ሰው አልባ አውሮፕላን በነዳጅ መጋዘን ፖርት ሱዳን ዓለም አቀፍ አውሮፕላን ማረፊያ እና ሆቴል ጨምሮ በርካታ ቦታዎች ላይ ጥቃት አድርሰዋል። እንደ ነዋሪዎች ገለጻ ከሆነ በፓርታሚት ፈጣን ደጋፍ ሰጪ ኃይሎች የድሮን ጥቃት ነበር ብለው ያምናሉ። መመታቱን የተዘገበው ሆቴሉ መንግስት በህንፃዎች አቅራቢያ የሚገኘውን ሲሆን ፕሬዚዳንቱ የእንግዳ ማረፊያ ቤት ጨምሮ የሱዳን የጦር ኃይሎች ኃላፊ አብዱልፈታህ አልቡርሃን ጎብኚዎች የሚቀበሉ ቢሯቸው በጥቃት ኢላማ ውስጥ እንደነበር ጠቁሟል። የሱዳን ጦርና በአር ኤስ ኤፍ መካከል ያለው ግጭት በዓለም ላይ እጅግ የከፋ ሰብአዊ ቀውስ ፈጥሯል። ይህም በፖርት ሱዳን ላይ በፈጸሙት በቅርብ ጊዜ ጥቃት ወሲባባስ የሚችል ሲሆን የተባበሩት መንግስታትና የእርዳታ ድርጅቶች እንዲሁም ከወታደ ወታደራዊ የመንግስት ጋር ተቆራኝቶ የመንግስት ሚኒስትሮች ዋና መስሪያ ቤቶች መገናኛ ፖርት ሱዳን ከተማ ውስጥ ነው። ፖርት ሱዳን እዚህ ሳምንት ድረስ በምድር ሆነ በአየር ጥቃት ያልተለያት መሆኗ ኦርለት የጀመረችው የቀይ ባህር ጠረፍ ከተማ ላይ የተፈጸመው ጥቃት በጦርነቱ ከፍተኛ ደረጃ ላይ መጨመሩን ያሳያል ተብሏል። ለእሳቱ የያዝናቸው ዘገባዎቻችን የእስካሁኑ ነበሩ። ትኩስ ወቅታዊ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ። ሰናይቀን